ምነው፣ ልጅ ማን ያስደነገጠሽ? እቺ ልጅ እንደዚህ እያልሽ አታቅምጫት ብላችሁ ብላችሁ ደግሞ እናንተ ገጠማችሁ። ደብ ልቡ ሳይቀየር አይቀር። የአዲያስ ኮብላዮች በተዋል እዚህ። ግን አደይ፣ እስከ መቼ ነው እዚህ ቤት ውስጥ ሰራተኛ ሆና ምትቆዩ? አናት አባትሽን ምልሽ፣ ይኸው ተናግሬያለሁ። የሰው መዘባበች አታድርጊ። እዚህም እዛም አትበይ። መቼ ነው እዚህም እዛም ያልኩት? እሱን አንቺ ታውቂያለሽ። ከዚህ በፊት የሰራሽኝ ናቃለሁ። እንዴ የሙት ልጅ ሆነሽ መቅለብለቡ ለአንቺም አይጠቅምሽም። እኔንም ቢሆን የሙት አደራ በላ አታስቢኝ። ኧረ እባክሽ ተይ። ሲጀመር እሷ ብትኖር ኖሮ እንደዚህ አልሆንም ነበር። እናት አለም ብትኖር ኖሮ እንደዚህ አልሆንም ነበር። አንተም እህት አለምም አትወዱኝም። ሁሌ የምታስቡት ስለ ክብራችሁ ብቻ ነው። ስለ እኔ አንድም ቀን ተጨንቃችሁልኝ አታውቁም። አረታ አንቺ ልጅ ተይ። አሁ እንደዛ ነው። አጎቴ ምንም አታባብለኝ። አሁ እንደዚህ ስትለፈልፊ ላየሽ ሰው የተበደልሽ ነው የምትመሲው። አሁን በዚህ ዱላ ሳላንቆራጥጥሽ ይዘርበይ ከፊቴ ያቺ እህትሽ የተዳ ነው? እኔ እንጃ። እኔማ አላየኋትም። በሞሻከቱን ትተሽ ግቢና ቤቱን አሰናጀ። እናትሽ ትሽ ባንቺ እድሜ ስንት ስራ ትሰራ ነበር። አይህት ዓለም በህይወት ኖረሽ ልጅሽን ባይሻት ደሞ እኮ ቁርጥ እሷ ነው። ካይኔ ያውጣሽ እንጂ ሌላ ምን ይባላል። ምን ፈልግሽ? ዴቪድ ነው ያለው? አላውቅም። ቲና ነይ ወደዚህ። ታውቂያለሽ እንጂ ዴቪድ እንዳለ ማመን አለማመን መብት ነው። የት እንዳለ አላውቅም። እኔ እኮ ቤት መግባት ስለማልችል ነው። ሂጂና አጣሪልኝ። ምንድን ነው ማጣራልሽ? ታውቂያለሽ። አማሚ በጣም ተናዳብኛለች። ቢያንስ ሂጂና ዴቪድን ጥሪልኝ። በእናትሽ መቼም እንዳታስብ። ሺ ደግሞ ዴቪድ ቤት የለ። የት ነው ያለው አላውቅም። እኔ እኔን ጥፋተኛ ሲጀመር አንቺን መጠያቂ። ወይ ሩታዬ ስፈልግሽ መጣሽ። ለምን ፈለግሽ? የእኔ ቆንጆ ሩታዬ፣ ወይ በእናትሽ ግቢና ዴቪድን ጥሪልኝ። አዴ አቤት ላወራሽ እፈልጋለሁ። በምን ጉዳይ? ስለ ዲቭ ዲቭ? ይህ ምን ሆነብኝ? ምንም አልሆነም ቲና። ሩታ በእናትሽ ነግቢና ና ጥሪ ልኝ እኔ ኮ መግባት ስለማልችል ነው። ለምንድን የምጠራው ቋንቺ ሰው ስጠላሽ አታውቂም እንዴ? ለነገሩ ሁለታችሁን በእኔ ና በዲቭ ስለምትቀኑ ነው እንደዚህ የምትሆኑት። ይብላኝ ለእናንተ እየተመኛችሁ ስለማታገኙት። ሄድና እሹን ጠራልኝ ብዬ አስጠራዋለሁ። ይብላኝ ለእናንተ ሄደች። በጣም ይቅርታ ቤኪ እናት፣ እኔ ምንም ልትሰማኝ አልቻለችም። ትታኝ ሄደች። ዝም ብለሽ ለፋሽ እንጂ እናቴ መቼም ወደ ራሷ አትመለስ። ትንሽ ጊዜ ነው እናትህ ወደ ጤንነቷ ትመለሳለች። አንተ አትጨነቅ። እሽለል አመሰግናለሁ። እኔማ ምን አደረኩል። ቢሆን ልኝማ ከዚህ በላይ ነበር ለአንተ ማድረግ የምፈልገው ዛሬ እናቴን ወደ ቤት ስታስገባት ትንሽም ቢሆን እናቴ ሊተስፋ አድርግ። ያለው ቤኪ እናት ሙሉ በሙሉ ብዳ አይደለችም። በቅርቡ ወደ ድሮ ጤንነቷ ትመለሳለች። ሻንታ ትጨነቅ እጠብቃለሁ ደግሞ እተመመን ይብሻለሁ። ደሞ ምን ፈለግሽ? ምንም። አሹዬ፣ ዴቭን ብቻ ጥራልኝ። ማሚ እናታይክ። ኧረ አንቺ ብልጣ ብልጣ ራዳ፣ እኔ ሞኝ ቂል ያረግሽኝ አይደል? አረኒ፣ እንደዛ አላልኩም አሹዬ። ይኸውልሽ፣ በይ እንዲሁ እንዳማረብሽ ቀጥ ብለሽ። ውይ እንዴ! ለምንድን ነው የምመለሰው? ሂድ፣ ዴቭን ጥራልኝ እንጂ። ቆይ፣ አንቺ ምኗ ሞኝ ማፈሪያ ነሽ። አሁን ደግሞ ምን አደረግኩ? በይ በዚህ ዱላ አናትሽን ሰሜንና ደቡብ ከፍዬ ሳልገላግልሽ ውጭ እንደ ያሹ። አንተ ደግሞ ምን ተነካ? ሴቶች ውስጥ ሽቅሉ ነው ወይስ አንተን በዲፍ ትቀናለን? ቆይ ግን እኔ የምለው ቲና፣ በብብትሽ ማሰብ ጀመርሽ እንዴ? እኔ ምን ሆኜ ነው መቀናው? ይውልሽ ህትዬ ላይ እንደዛ ያረግሽ በኋላ ለአይኔ ማንች ማየት አስጠልቶኛል አሁን እዚህ ቤት አትምጪ ተብለሻል አልተባልሽም? እና ማሚ እንደዛ ስላለችኝ ወደ ቤትም አልገባ። እሺ፣ በእናትህ ስወድ ጥራልኝ። ጥሩ ሰዓት መጡት። ምንድን ነው እሱ? ምንም ምንም አይደለም ማሚዬ። እንዴት ነሽ? ይመስገን። ለምን መጣሽ? አረ ምንም፣ በዚህ ጋር ሳልፍ እኮ ሰላም ልበላችሁ ብዬ ነው። እሺ ሰላምታውን ጨረሽ ሂጂ። ማሚ የሆነ ነገር የሆነ ነገር በቃ ማሚዬ ቤት ከሌለ ችግር የለውም እደውልለት አለው። እኔ ማለት አይትዬ ደግሞ እዚህ ድረስ በራም እኮ አግቶ የመጣችው እውነት ሰላም ምትለን ነው? የሁሉት ዴቨን ካልጠራልኝ ብላይ ነው። ዴቨን ለምን ፈለግሽው? ሁለተኛ እዚህ ቤት ያለ ምክንያት እንዳት ለምንድነ የምጠሽ የምታስቸግሪ? ማሚዬ የሆነ ነገር የሆነ ነገር በቃ ማሚዬ ቤት ከሌለ ችግር የለውም እደውልለታለሁ። ኔ አደራሹ፣ ይች ልጅ ጠንቀቅ እያልከትሽ እሺ። ግድ የለም እህቴ፣ ታውን ባላሸውድኝ አደራል ልቀቅኝ ሩት፣ እኔ ምንም መውቀው ነገር የለም። አለቅሽም። ዴቭ ከዚህ በኋላ በአንቺ ምክንያት መጨነቅ የለበትም። ደግሞ ለምንድን ነው በእኔ ምክንያት የሚጨነቀው? ለምንድን ነው እንዳልገባው ሰው የምትሆኝ? ቆይ አንቺ፣ ምንም አልገባኝም። ደግሞ እሱ ከኔ ጋር ደስተኛ ነው። እሺ፣ አትሳሳሺ አደይ። ዴቭ ለቤተሰቦች ለመናገር በጣም ተጨንቋል። ቆይ አንቺ፣ ለምንድን ነው ኩያሽ ነው ማስፈልጊው? ለምንድን ነው ደግሞ ስለ እኔ ለመናገር የሚጨነቀው? እንዴት አይጨነቅ! የዴቭ አባት ማን እንደሆን ታውቂያለሽ? አለውቅ። ስለማታውቂ ነው እንጂ እንኳን አንቺ ቤተሰቦች፣ የቲና ቤተሰቦች ራሱ ለእነሱ አይመጥናቸውም። ገና ጉዳቸውን አልሰሙ ይሄን ያለው ማለት በማይሆን ነገር ልጁን አታስጨንቂው አይደል? የዴቭ ቤተሰቦች ሁኔታችን ግንኙነት ሊፈቅዱላችሁ አይችሉም። ለዛና ነው ማለት ነው እንደዚህ። ምን ሆነ እንጂ ወሪ፣ ምንም አላውቅም። በቃ ተያኘሩታ ቆይ እንጂ ቡና ጠጡ ብራን እነዛን ልጆችም ጥሪያቸው እንጂ ብርሃን ታያቸው። እነሱ ተያይዞ ሄዷል፣ አለማቸውን እየገጩ ነው። እህቴ ደህና ናት? ዳይመንድ ደህና ናት? አሁን ለሊ ቤት ነው ያለችው። እንዴ፣ ለምን ችግር አለ? እንዴ፣ ዳይመንድ፣ አረ ምንም ችግር የለም ሰላም ነው። እንደው ለሊ የምትባል ልጅ በስም ነው የማውቃት። እግዚአብሔር ይባርካት፣ ለልጄ ጥሩ ጓደኛ ናት። አዎ፣ እማይ፣ ለሊ በጣም አሪፍ ልጅ ነች። ይውል ልጄ፣ ደሜ፣ እራሳችሁን ጠብቁ። እንደ ድሮ እኮ አይደለም ሰው በአሁን ከፍተዋል። እሺ እናቴ፣ አታስቢ። ደግሞ ለጓደኞቻችሁም ንገሯቸው እራሳቸውን ይጠብቁ። እሺ፣ በቃ አሁን ና እንሂድ። በቃ ይቅናችሁ እንጂ ሌላ ምን ይባላል። አሜን እናቴ፣ በቃ ደህና ዋልኩ። እሺ። ወይኔ እዚሁ ነው እንዲያደርጉት። ሄሎ አቤት፣ ማን ልበል?

እማዬ ይቅርታ፣ ግን የግዴን ማድረግ አለብኝ። ሄሎ ወይዬ፣ እማዬ። ይቅርታ ስራ ይዤ እኮ ማለቴ ተኝቼ ነበር። አዎ፣ ወይ፣ እማዬ በጣም ይቅርታ አድርጊልኝ። ምን በስማ አይገርምም ዳዲም ደውሎ ነበር ው በጣም የሚቀርጥ አድርጉልኝ ምን ኧረ ምንም አዲስ ነገር የለም ሲኖር እነግርሻለሁ አዎ ማይ አዲስ ነገር የለም አልኩሽ እኮ ሲኖር እነግርሻለሁ